ዋን ዩይ ኤት ማለትም አንድሮይድ 16 ሶፍትዌር አፕዴት አሁን ላይ ለተመረጡ የአንድሮይድ ስልኮች ሶፍትዌር አፕዴቱ በይፋ እየደረሰ ይገኛል። እኔም አሁን ላይ ሶፍትዌር አፕዴቱ ስልኬ ላይ ደርሶኛል። እናም እናንተ የምትጠቀሙበት ስልክ ዋን ዩይ ኤት ማለትም አንድሮይድ 16 ሶፍትዌር አፕዴትን ካገኘ እንዴት አድርጋችሁ ስልካችሁን አፕዴት ማድረግ እንደምትችሉ አሁን እኔ አፕዴት እያደረኩ አሳያችኋለሁ። ሳምሰንግ ስልክ ተጠቃሚ ከሆናችሁ የትኞቹ የሳምሰንግ ስልኮች ዋን ዩይ ኤት ማለትም አንድሮይድ 16 ሶፍትዌር አፕዴትን እንደሚያገኙ በዚህ የቴሌግራም ቻናሌ ላይ የስልኮቹን ዝርዝር አስቀምጬላችኋለሁ። እዛ ላይ ገብታችሁ የስልካችሁን ሞዴል ማየት ትችላላችሁ። እኔ አሁን አንድሮይድ አፕዴቱ ደርሶኛል፣ ስልኬን ወደ ዋን ዩይ ኤት ማለትም ወደ አንድሮይድ 16 አፕዴት እያደረጉ እንዴት አድርገን ስልካችንን አፕዴት ማድረግ እንደምንችል ላሳያችሁ። ከዛ በፊት ቪዲዮን ላይክ አድርጋችሁ ጀምሩ፣ እንዲሁም ሰብስክራይብ ሳታደርጉ የምታዩ ከሆነ ደግሞ ሰብስክራይብ አድርጉ። አሁን በቀጥታ ወደ ቪዲዮ በመጀመሪያ ስልካችሁን ከዋይፋይ ጋር ታገናኛላችሁ ወይም ደግሞ ዳታ ታበራላችሁ። በመቀጠል ወደ ስልካችሁ ሴቲንግ ትገቡና ወደ ታች ወረድ ብላችሁ ሶፍትዌር አፕዴት የሚለውን ፈልጋችሁ ሶፍትዌር አፕዴት የሚለውን ትነካላችሁ። ቀጥሎ ከሚመጣላችሁ አማራጭ ዳውንሎድ ኢንስቶል የሚለውን አማራጭ ስትነኩ ሰርች አድርግና ሶፍትዌር አፕዴቱ ከደረሳችሁ ልክ እንደዚህ ያመጣላችኋል። ስልካችሁ ሶፍትዌር አፕዴቱን የሚያገኝ ሆኖ ነገር ግን አሁን ልክ እንደዚህ ቼክ ስታደርጉ ሶፍትዌር አፕዴቱ ካልመጣላችሁ ለሁሉም ስልኮች እኩል አይደለም የሚለቀቀው። እናንተ በሌላ ጊዜ ቼክ አርጋችሁ ሶፍትዌር አፕዴቱ ሲደርሳችሁ አፕዴት ማድረግ ትችላላችሁ። ስለዚህ ልክ እንደዚህ ሶፍትዌር አፕዴቱ ከመጣላችሁ አንዳንድ ነገሮችን በዝርዝር ልክ እንደዚህ ይነግራችኋል። ምን ምን ነገሮች ሊቀየሩ እንደሚችሉ በጥቂቱ ያሳያችኋል። እንዲሁም የሶፍትዌር አፕዴቱ ሳይዝ ምን ያህል እንደሆነ ይነግራችኋል። ስለዚህ ከሚመጣላችሁ አማራጭ ዳውንሎድ የሚለውን ትነኩና ሶፍትዌሩን ስልካችሁ ላይ ዳውንሎድ ማድረግ ታስጀምራላችሁ ማለት ነው። ዳውንሎድ አድርጎ ሲጨርስላችሁ ልክ እንደዚህ አማራጮችን ያመጣላችኋል ኢንስቶል የሚለውን ትነካላችሁ። ከዛ ኢንስቶል የሚለውን ከነካችሁ በኋላ እራሱ ስልኩን አብዴት አድርጎ እስኪጨርስ ትጠብቃላችሁ። እናንተ ምንም የምትነኩት ነገር የለም ማለት ነው። ምንጊዜም ስልካችሁን አብዴት ስታደርጉ ባትሪ ፐርሰንታችሁ ከሰባ በላይ ቢሆን ይመከራል። ስለዚህ ልክ እንደዚህ አብዴት አድርጎ ከጨረሰላችሁ በኋላ እንደዚህ ያመጣላችኋል ስለዚህ እኔ የምነካው ልክ እንደዚህ እየነካችሁ ስልካችሁን አፕዴት አድርጋችሁ መጨረስ ትችላላችሁ ማለት ነው። ለምሳሌ እንደምትመለከቱት አሁን እኔ በተሳካ ሁኔታ ስልኬን አፕዴት አድርገዋለሁ ወደ አንድሮይድ 16 ማለት ነው። ይሄን ደግሞ ሴቲንግ ውስጥ ገብቼ ዋን ዩ አይ ኤት ማለትም አንድሮይድ 16 መሆኑን ደግሞ ላሳያችሁ። እንደምትመለከቱት አሁን ሴቲንግ ውስጥ ገብቼ ወደ ዋን ዩ አይ ኤት ማለትም አንድሮይድ 16 ስልኬ አፕዴት ሆኖልኛል። ልክ እንደዚህ እንደምታዩት ያሳያል ማለት ነው። ስለዚህ እናንተም ስልካችሁን በቀላሉ ልክ እንደዚህ አርጋችሁ አፕዴት ማድረግ ትችላላችሁ ማለት ነው። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።